ከዚህ በኋላ በማንኛውም ነገር ከጎኗ እንድትሆኑ ዛሬ የምለምንህም የምጠይቅህም ከጎኗ በተአምር እንድትለይ አልፈልግም። ማለት ብዙ ነገሮችን ማለት እየተባልኩ ነበረ፣ ብዙ ነገሮች እየተወራብኝ ነበረ። እነዛ ነገሮች አንቺ ከሌሎቹ ሳይድ ሳትሆኚ ከኔ ሳይድ ሆነሽ ነገሮችን ስለተቋቋምሽና ከኔ ጋር ቻለንጆችን ስላሳለፍሽ ከልብ አድርጌ አመሰግናለሁ። በሂደት አዎ፣ ተግባባላችሁ። ትንሱዬ አንቺም ያው ከዚህ በፊት የሰጠውሽን አደራ እስካሁን ተወተሻል፣ ከዚህም በኋላም ትወጫለሽ። እሺ፣ ነገሮች ከዚህ በኋላ ጥሩ ይሆናሉ ብዬ አስባለሁ። እሺ፣ የሚመጡ ናቸው። አሁን ያየሽው ጸባይ ማለት ነው፣ ግን በሂደት እውነተኛው ባህሪ ሲወጣ ተወጃለሽ እርግጠኛ ነኝ። እና ማሚዬ በጣም እውነት በቃ እድለኛ ነኝ እኔ እናንተን በመታወቂ በጣም ደስ ብሎኛል። ያው ከሱ ጋርም ደግሞ የምንግባባ ይሆናል። ለት እግዚአብሔርን አመሰግናለሁ። እና ማሚዬ አንቺ በእድሜ ጤና ይስጥሽ ማሚዬ። ከዛ የሚሆነውን እናያለን፣ አብረን እናያለን። አንቺም ተባረቂ፣ እግዚአብሔር ይባርክሽ። እውነት ከጎናችን ስላለሽ በጣም ደስ ብሎኛል። ከዚህ በላይ ደግሞ አብረን ቤተሰብ የምንሆንበት እንዲያደርግልን እግዚአብሔር ይባርክሽ። እውነት እኔ በጣም ደስ ብሎኛል ስላየሁሽም። ጠንካራ ሴት ቃል አይሰብራትም። ውበቷ ከባህር ይሰፋል። ተግባር ይገዛታል። ዓላማዋን እንጂ ሰዎችን አትከተልም። አስመስላ መኖር አትመርጥም። ስሜቷን ፊቷ ላይ አታነቦም። እንደዚህ አይነት ሴት ካወቅ እመኔ እድለኛ ነው በእሷ ጥንካሬ ራስ ከንፈልግ ሰላም ሰላም እንዴት ናችሁ? ቤተሰቦቻችን አላችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ጾሙ እንዴት ነው? ሁሉ ነገር አሪፍ ነው። ስራስ አለን። እግዚአብሔር ይመስገን። ሰላም እንዴት ናችሁ? ቤተሰቦች አለን። እግዚአብሔር ይመስገን። እንግዲህ ዛሬ ማሚ ሀይቅ ዳር ላይ ቁጭ ብለን፣ ማሚዬ ለምን ይዛኝ እንደወጣች አላቅም። ዛሬ በጠዋቱ ነው ይዛኝ የወጣችው። በጠዋቱ ከቤት ይዛኝ ወጥታ ስለምን ልታወራኝ እንደሆነ አላቅም። ምን ልትለኝ እንደሆነ አላቅም። ብቻ እማወራክ ነገር አለ ብላ ነው ከቤት ይዛኝ ወጣቸው። እኔ አሁን ስለምን እንደምታወርኝ አላቅም። አሁን ነው የምታወሪኝ? መች ነው የምታወሪኝ? እሱን አንቺ ታቂያለች። ግን ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? ቆይታ ምን ይመስላል? ሁሉ ፕሮግራማችሁ አሪፍ ነው ወይ? ዘና ፈታ ቀብረር ያላችሁልኝ ነው ወይ? አለሁላችሁ ነ እግዚአብሔር ይመስገን። በተረፈ ሁሉ ነገር ቆንጆ ነው አሪፍ ላይ ያለሁት አሁን ደስ የሚል ሁኔታ ላይ ያለሁት። እየበረታን ነው እየጎበዝን ነው ቤተሰቦች፣ ወደፊት ወደፊት ወደፊት እያለን ነው እንደ እግዚአብሔር መልካም ፈቃድ እናንተም ደግሞ ከኛ ጋር ሆናችሁ ስለምታበረታቱን ከጎናችን ስላላችሁ ከልብ ከልብ ከልብ የላቀ ፍቅር የላቀ መውደድ የላቀ ሁሉ ነገር ከእናንተ ጋር ይሁንልኝ። ቤተሰቦችዬ ዛሬ የምንገኘው እንግዲህ ሌዊ ነው። በጣም ነው የሚያምረው ቪ እንደምታዩት ነው። ተወዱታላችሁ ብዬ አልጠራጠርም። አየሩ ደስ ይላል፣ ፏ ያለ ቦታ ነው እና ማሚዬ ለምንድነው የጠራሽኝ? በመጀመሪያ ንገሪ። እኔ ያው ቤተሰብ፣ እውነት ነው። እኔ ነኝ የጠራሁት። ፈልጊው ነው ያው ትንሽ ችንም ሀይቋን እያየ ትንሽ ይዝናና ብዬ ነው ጀርባህን ሰተኸው ይቁ አይ እኔ እንኳን የጠራሁት ዋና ነገር ያው ከትንሱ ጋር ማለት እ ምን ምን አይ እኔ ከትንሱ ጋር እንደዚሁ የሰራችሁን ሁኔታ ምናምን አጠንክራችሁ እንድትቀጥሉ ሬል በቃ፣ እሷንም ጠርቻት እዚህ አንድ ላይ አንዳንድ ነገር እንደምንጫወት ብዬ ነው ያው እሷም ካንተ ጋር ብዙ እየደከመች ነው። አደራ የሰጠዋትንም ደግሞ በአግባቡ እየተወጣች ነው። ስለዚህ ዛሬ አንተው ጋር መሰግናት አለው። እኔ እኮ በጣም እኮ ነው የገረመኝ ማለት ማሚ ስላ እንትናለች አለች። ምን አለች እላታለሁ። ማሚ አደራ ስለሰጠችኝ የግድ እኔ ከአንተ ጋር መሄድ አለብኝ ብላ እኮ እዚህ እኮ መታለች እኮ። እኔ ነኝ አደራ ያልኳት ለምንድ ነው አንደኛ እኔ ጥዬ ስመጣ ያው በነገሮች ትንሽ ስሜታዊ መሆኜ ነበረ። ያም ብቻ አይደለም ልጆቼን ትቼን የመጣሁት ወደ አንተ ስመጣ። ስለዚህ ያን ሁሉ ቀን ስቀመጥ ሕፃኗም አለች እነሱን ሁሉ አርግፌ ስለሆነ የመጣሁት ሲቀጥል፣ ያ ነገር ሲፈጠር ደግሞ አንድም ራሴንም ለማሳረፍ ልጆቹንም ደግሞ ትሪት ለማድረግ ግዴታ መመለስ አለብኝ። በቃ ይህ ነገር ቀጥሎ ረጅም ቀን ሊወስድ ይችላል ብዬ አስቤ ጥዬ ነው የመጣሁት ስመጣ በዛን ጊዜ ግን ያው እሷን መቼም ቪዲዮን አላየሁ። ቪዲዮ ላይ ቆታ ለቋል አይደል? እና አደራ ምናምን ብያት አደራ ሰጥቻት ነው። አይ ንቁ ያንቺ አደራ መስጠት ያው ኖርማል ነው። እሺ ኖርማል አይደል? እሷ ግን አደራውን እየተወጣች ነው። እግዚአብሔር ይባርካት። በጣም ደስ የምትል በቃ ማለት የተባለችውን ነገር በአግባቡ የምትሰራ ክቡት የሆነች ልጅናትና እግዚአብሔር ዘመኗን ይባርክ። ዛሬ ግን በአንተ ፊት እሷንም በዚሁ ጉዳይ አመሰግናት አለው። ያው ስለመት ደስ ብሎኛል። ተከተላት እንደገናም ደግሞ አንተም ከእሷ ጋር መስራት ያለባችሁን ነገር በቃ ይሄን ያህል ሳትሰለች አንተ ምንም ብትላት ራሱ በቃ ማለት ከጎንክ እንደ እህት ቆማ ከጎንክ እያገዘችክ አይዞክ እያለችክ ማለት በቃ አንተ ምን ትሰሪ ያለሽ እንኳን ከጎኔ ብትላትም በቃ እንትን ሳትል ሳትከፋ። አንዳንድ ሰው እኮ ምንድን ነው እንደዚህ እያመነጫጨቀኝ ምናምን ነገር ብሎ እኮ ሰው ይከፋል። እሷ ግን ይሄንን ሳትከፋ በጣም በትዕግስት አንተን ተቋቁማ ያው አንተም እንደዚህ አይነት ባህሪ የለብህም። በፊት ግን ከሆንከው ነገር አንጻር ካለህበት ነገር ብቸኝነትን ፈልጋክ ሊሆን ይችላል። እኔ ደግሞ ብቻን እንዳትሆን ብዬ እሷን ከጎንክ ማድረጌ ነገሮችን በአጭር ጊዜ ከውስጥ ከእንድታወጣ ስላሰብኩኝ እሷም ከኔ ጎን ሆና ይሄንን ነገር ስለተረዳችኝና ስላገዘችኝ የእውነት እሱን በዚሁ ላመሰግናትና አንተና እሷን ደግሞ ተራው አሁን ያንተ ነው ትሪት የምታረግበት። አሁን ደግሞ ተረኛው ላንተ ነው፣ አድራውን እሰጣት። ተራው ላንተ ነው። አዋ እንዴ እንደዚህ ታግሳ እንዴ እንደ ማን ይቋቋማል? ሰው ሰውንም በቃ አትንጭቢ ምናምን እየተባለ የሰው ልጅ እኮ አይቋቋምም ሰውን። እሷ ግን አደራዋን ለመወጣት ብላ ያደረገችው ትግል በእውነት በእውነት ሳይመሰገን የሚታለፍ አይደለም። አንተ ደግሞ ከዚህ በኋላ ይሄም ለመመጣሽ ገለመን የሚለውን ነገር ታቆምና ሪል በቃ ጓደኛ እህት ሆነ ከጎኗ እንድትቆም ና አብራችሁ ተሳስፋችሁ የምትሰሩትን ስራ አብራችሁ እንድትሰሩ በዚሁ ልነግርህ ነው የጠራሁት። በቃ ዋና ነገር ይሄ ነው። አሪፍ ነው። በቃ እናቴ፣ ችግር የለም ያልሽውን ነገር እናደርጋለን። እንግዲህ እኔ ገርሞኝ ነው ማለት አብሬያችሁ እሄዳለሁ የግድ በቃ ማሚያድራ ስታኛለች እኔ ያናድራ መብላት አልፈልግም ብላ ሳየው በቃ ጥሩ ነው ትዕትናዋም፣ ንግግሯ ሁሉ ነገር አሪፍ ነው፣ ደስ ይላል። እና ያለውን ነገር እንደዛ አድርገን እናስተካክላለን። እኔም ደግሞ አደራ እንዳልችኝ አደራሽን የምጠብቅ ይሆናል። እንግዲህ ምን ይህ ልመክሪን የጠራሽን ወይስ ሌላ ነገር አለ? አረ ይሄንኑ ልመክርህና ትንሱን ጠርቻታለሁ። እዚህ ትንሱ ጠርቻታለሁ፣ ትንሱ ትመጣለች። እሺ ከእሷ ጋራ በቃ ማለት እስከ ዛሬ ድረስ በስንት ስራት ቁጭ ብላችኋል? አልተጫወታችሁም እ እስካሁን ድረስ አንተ ባለህበት በደረሰብ ስሜት ማለት ነው፣ አብራችሁ ቁጭ ብላችሁ የተጫወታችሁት ቀን የለም። ዛሬ ግን ልክ እንደዚህ በቃ ልክ እንደ ቤተሰብ እንጫወታለን። ጠራት፣ እንጠርቻታለን። እሺ እስቲ እንግዲህ ትምጣና፣ ቤተሰቦች እንግዲህ፣ ሽማሚ ምን አሰበሽ እንደሆነ አላቅም። ብቻ አይ እኔ በቃ ማለት እሷም አንተን ብላ እስከመጣሽ ድረስ ከአንተ ጋር ያለውን ነገር በዚህ መልኩ አስተካክለል አንተም ከዚህ በኋላ ለሷ ያለህን አመለካከት ቀይረህ ኖርማል ስራችሁን መስራት እንዳለባችሁ እንደዚሁ እንደ እናት ልነግራችሁ ነው። ሲቀጥል ደግሞ ግን ቆይ አንቺ ምን ሆኖ አይተሽ ነው የወደድሽው? በጣም ትሁት ስነስርዓት ያላት እግዚአብሔርን በቃ እኔ ኢትዮጵያዊነትን አይቼባታለሁ። ወአ እኔ ደሞ ምን አየው መሰለሽ፣ በጣም ሰው ታከብራለች እኮ። ታዲያ ኢትዮጵያዊነት ማለት እኮ ለሰው ሪስፔክት ካለክ፣ ለሰው ክብር ካለክ፣ የእኛ መገለጫችን ዋናው ነገር ክብር ነው። ክብር ነው። ስነ ስርዓት ገብቷል። ያላ ስነ ምግባር ያ ነገሩን ይደስ ነው የሚለኝ። በቃ አንተ እስካለህ ድረስ ከማንም ሰው ጋር አብረስ ስትኖር በሪስፔክት አብረህ ካለክ? ከምንም በላይ የሰው ልጅ ስትሞትም ስትኖርም ከነ ክብርክ ነው። ስለዚህ ያን ነገር አይቼባታለሁ እና ደስ ነው የምትለኝ። በጣም ኢትዮጵያዊነትን የምታንጸባርቅ ደስ የምትልጅ ናት። እንግዲህ እንጂ አሁን ጠርቻታል እዚህ ቦታውን ታውቀዋለች። አዎ እንዴት እንደቆየች አላውቅም። ጠርቻታል እንትን ይዟት ይመጣል። ይ ያመጣታል። ቤታ ቆየች። ዝንዙ ምናካት ብዙን እንጃ

እሺ፣ እንዴት ነሽ? እንዴት ነሽ? ደህና ነሽ አይደል? እንዴት ነው አየሩን እንዴት አየሽው? ውይ በጣም ነው የተመቸኝ። ሐዋሳ በጣም ደስ ይላል አይደል? አዎ፣ ሰውም አየሩን ምናምን ደስ ይላል በጣም። እኔ እንግዲህ አስቸገርኩሽ፣ በጣም አስጨነኩሽ። እ አላዛርን አደራ ሰጥቼሽ መጣሁ አንቺም አደራሽን በአግባቡ ተወጣሽ፣ እዚህ ድረስ መጣሽ። የእውነት ከልብ በጣም ነው ማመሰግነው። እግዚአብሔር ይባርኩሽ። እኔ ምን አደርኩልሽ? አንቺን አስጨነኩሽ እንጂ እንዳጓደኛ እንዲሆኑ ማድረግሽ ደስ ብሎኝ የእውነት። አንቺም እኛ መሀል ስለመጣሽ እንደዚህ አይነት ሰው ሆነሽ ስላገኘሁሽ በጣም ነው ደስ ያለኝ። እግዚአብሔርን እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ እግዚአብሔር ይስጥሽ። በጣም መልካም ልጅ በጣም ጥሩ ልጅ ነሽ እንዳየሁሽ ማለት ነው። እና ያልኩሽን በስነ ስርዓቱ ተወተሽ ከጎኑ ሆነሽ ነገሮችን ሁሉ አሬንጅ አድርገሽ እንደገና ደግሞ እሱ በብስጭት የሚሆን ወደዚህ ሲመጣ ተከትለሽ ወመትሽ እስከ ዛሬ ከጎኑ ስላለሽ፣ አደራዬን በአግባቡ ስለተወጣሽ በጣም አመሰግናለሁ። እድሜ ጤና ይስጥሽ፣ እንጀራሽ ከፍ ይበል። በእውነት እግዚአብሔር ይባርክሽ አሜን ሽናቴ አመሰግናለሁ በጣም አላዛር ደግሞ እንግዲህ ያው እንግዲህ ከጎን እስከ ዛሬ ድረስ አልተለየችህም እቺ ልጅ በጣም ትሁት የሆነች ልጅ ናት ከዚህ በኋላ በማንኛውም ነገር ከጎኗ እንድትሆኑ ነው ዛሬ የምለምንህም የምጠይቅህም ከጎኗ በተአምር እንድትለይ አልፈልግም በማንኛውም አጋጣሚ ማሚ አራ ሺህ አታስይሽኝ። እኔን ሼም ምንድነው ታዲያ እሷን ታቃታለሁ። ምን ሼም ነው? ምነው በዚሽ ጊዜ ውስጥ አልተግባባህተም? እንደው ምንም ቢሆን እንኳን ውስጥ የሆነ እንደው ምን አይነት ልጅ ናት እንዴት ታገሰችኝ የሚለው ነገር እንኳን ውስጥክ ብልጭ አላለ? አይ እኔ ገርሞኛል እኮ ቅድም እያልኩሽ ነበረ እኔ እንዴት ነው አደራ ተብያለው ብሎ ሰው ከአዲስ አበባ እዚህ ድረስ መምጣት ማለት እሱ ትልቅ ነገር ነው። ልክ ከሆነች አሁን፣ ስለዚህ ከዚህም በኋላ አንተ ትንሱ ማለት ጓደኛህም፣ እህትህም ቤተሰብህም ናት በማንኛውም እኔ አሁን እንደዛ ተቀብያታለሁ። እንደዛ ነው የተቀበልኳት። ከአንተ መለያት ነገር የለም። በቃ ለእኔ ትንሱ አሁን አንተ አላዛር ልጄ ብዬ እንደተቀበልኩ፣ ከልጅ የበለጠ ዝምድና የለም አይደል? ለእኔ እሷም ልጄ ናት። ስለዚህ እኔ ተቀብያታለሁ። አንተም ደግሞ እንደዛው ውስጥህን በቃ ሳምነ፣ ከዛ ከአሁን እስከ ሰሞኑን ስናሳልፋቸው ከነበሩት ነገሮች ውስጥ በከፊሉ እንድትወጣም ያደረገችህ እሷ ናት። ከጎንክ በመሆኗ ራሱ እግዚአብሔር ይመስገን። ስለዚህ አባሃት ሚሆኑን አምስት እሺ፣ አምስክና አራጅ ክሬሎ እሺ። በጣም ማርጋ አመሰግናለሁ። በመጀመሪያ ማመሰግንሽ ኖርማሊ ማለት ብዙ ነገሮችን ማለት እየተባልኩ ነበረ። ብዙ ነገሮች እየተወራብኝ ነበረ። እነዛን ነገሮች አንቺ ከሌሎቹ ሳይድ ሳትሆኝ ከኔ ሳይድ ሆነሽ ነገሮችን ስለ ተቋቋምሽና ከኔ ጋር ቻለንጆችን ስላሳለፍሽ ከልብ አድርጌ አመሰግናለሁ። ሲቀጥል ደግሞ ሁለተኛ ነገር ደግሞ እየገፋሁሽም ምን ትሰራለሽ እያልኩሽም ምንም እያልኩሽም ግን አንቺ ችግር የለውም ምናምን ብለሽ በትዕግስት ቀላል አይደለም። ኦልሬዲ ሳምንታት ተቆጠሩ። ስለዚህ ይህንን ነገር ስላደረግሽ ከልብ አድርጌ ያመሰግናለሁ። አሁን ደግሞ እንግዲህ ማሚ እንደዚህ አይነት አደራ እኔ መሸከም አልፈልግም፣ ግን ማሚ አደራ ሰጥታኛለች። እንደ ፈጣሪ መልካም ፍቃድ ደግሞ የምችለውን ነገር እናደርጋለን። ደግሞ እንተዋወቃለን። ደግሞ በሂደት በሂደት ተግባባላችሁ። ትንሱዬ አንቺም ያው ከዚህ በፊት የሰጠውሽን አደራ እስካሁን ተወተሻል፣ ከዚህም በኋላም ትወጫለሽ። ነገሮች ከዚህ በኋላ ጥሩ ይሆናሉ ብዬ አስባለሁ። እሺ ምንም ቢደሙ ቢሆን አትሰላች። ስልኬ አጠገብሽ አለ፣ በማንኛውም ሰዓት ልትደውይልኝ ትችያለሽ። እኔ ማን እኔ በጣም የምጠብቀው ስልክ ያው፣ ቀኑን ሙሉ ከሱ ነው የምንደዋወለው። ቀጣይ አጣ አሁን አንቺ ሆነሻል። የሁለታችሁን ስልክ ነው የምጠብቀው ዝም አልሽ። የሆነ ነገር በይ፣ የሆነ ነገር በይ፣ ተጫዋጪ። ያው እናንተ ያወራችሁ ስለነበረ ለአውራ ግራ ገብቶኝ ነው። ግን ያው ማሚዬ እኔ አንቺን ስለወኩሽ በጣም ደስ ያለኝ ማለት አንቺ መልካም ሴት ነሽ። በቃ እውነት በብዙ ነገር ማለት በቪዲዮ ነበረ ማቀሽ፣ ግን ከዛ በኋላ ግን አሁን ላይ እንደዚህ በቃ ንግግርሽ እኔ እንጃ በጣም በቃ እሱ ታድሏል፣ በጣም ከአንቺ በመፈጠሩ የምሬ ነው። አመሰግናለሁ በጣም መልካም ሴት ነሽ፣ ትዳርሽን ምትወጂ እውነት ታሪክሽን ራሱ ሰምቼ በቃ እውነት በቃ ከአንቺ የሆነ እኔ ራሴ መማር እንዳለብኝ ነው የገባኝ። እና አንቺን በማግኘቴ በጣም እድለኛ ኔ በአካል ያላገኝሽ ብዙ ሰዎች አለ። እኔ ግን በአካል አግኝቼ የምሪኝ ነው አመሰግናለሁ። እግዚአብሔርን የምሪ ነው። እና በጣም መልካም ሴት ነሽ። እናንተን ስላወቅኳችሁ በጣም ነው ደስ ያለኝ። አላዛርም ያው ጥሩ ሰው ይመስለኛል ሲቆጣኝ ብላ ምንም አይልም። ማለት የሆነ ያው አንቺ የተግባባሽበት መንገድ ነው ያንን እንድትይ ያደረገሽ። ባህሪውን ቀስ በቀስ እውነተኛው ጸባዩ፣ አሁን ይሄ ይሄ ያርተፍሻሉ ነው ጊዜያዊ፣ በብስጭትና በአንዳንድ ነገሮች የሚመጡ ናቸው አሁን ያየሽው ጸባይ ማለት ነው። ግን በሂደት እውነተኛው ባህሪ ሲወጣ ተወጃለሽ፣ እርግጠኛ ነኝ። ለዛ ነው ማለት በጣም መልካም ሰው እንደሆነ እኮ ብዙ ሰው ነግሮኛል። መልካምም ሰው ነው እና ማሚ፣ በጣም እውነት በቃ እድለኛ ነኝ እኔ እናንተን በመታወቂ በጣም ደስ ብሎኛል። ያው ከሱ ጋርም ደግሞ የምንግባባ ይሆናል። ያው መልካምነቱን ከጓደኞቼ ማለት ማውቃቸው ጓደኞቼ ይነግረውኛል። እና ለዛም ነው በቃ ሙጭጭ ብዬ እንትን ያልኩትኝ እና በጣም መልካም ሰው እንደሆነ ነግረውኛል። እያየውት ነው በጥቂቱም ፣ አሁንም ቢሆን እውነት እያየሁት ነው። ጨክኖ አይጨክንም። በቃ ማሚ፣ እንደዚህ አይነት ባህሪ ነው ያለው። አይ ጥሩ ነው። ጨክኖ አይጨክንም እና እምቢ ብዬ ራሱ መኪና ውስጥ ከገባ በኋላ ምናምን ትሪት በስርዓት ነበር እያደረገኝ የነበረው። ፈርቼው ነበረ፣ ግን ያው መልካምነቱን አሳይቶኛል እና እግዚአብሔር መልካምነታችሁን አይወሰድባችሁ። በጣም ደስ የምትሉ ሰዎች ናችሁ። እናንተ ጋር መቀላቀል የራሱ ትልቅነት ነው ማለት እግዚአብሔርን አመሰግናለሁ እና ማሚዬ፣ አንቺ በእድሜ ጤና ይስጥሽ። አሜን። ከዛ የሚሆነውን እናያለን፣ አብረን እናያለን። አንቺም ተባረኪ፣ እግዚአብሔር ይባርክሽ። እውነት ከጎናችን ስላለሽ በጣም ደስ ብሎኛል። ከዚህ በላይ ደግሞ አብረን ቤተሰብ የምንሆንበት እንዲያደርግልን እግዚአብሔር ይባርክሽ። አሜን። እና እኔ በጣም ደስ ብሎኛል ስላየሁሽም አሁንም አብረን ስላለን። ኧረ እኔም በጣም ደስ ብሎኛል፣ እና እኔም ስላወቅሽ ደስ ብሎኛል። እሺ ከዚህ በፊት እንግዲህ ገፍቼሻለሁ፣ ከዚህ በኋላ እናስተካክላለን እንደ ፈጣሪ መልካም ፍቃድ ጸባይ ይገዛለን። እና እናቴም አመሰግናለሁ እንደኔ ተጨንቀሽ ጓደኛ ስለሰጠሽ እ አመሰግናለሁ ምንም አለም። እና ቤተሰብ በዚህ መልኩ ያለውን ነገር በምስጋና ቋጭተነዋል እናንተም ከጎናችን ስላላችሁ እስከዛሬ ድረስ አብራችሁን ስላላችሁ ነገሮችን ሁሉ ሲበላሽብንም አይዟችሁ፣ አላዛር እንዲህ አያደርግም እንዲህ አይሆንም፣ ኧረ ልክ አይደለም ማሚ በውስጥ በኩል ሁላ እየጻፋችሁልኝ ማሚ ተይ እንዲህ አይደለም ብላችሁ ስትመክሩኝ የነበራችሁ ሰዎች ከጎናችን ያላችሁ የነበራችሁ፣ ዛሬም ድረስ ደግሞ አላዛርን፣ ኧረ የእናቱ ልጅ እንዲህ የሚያደርግ አይደለም፣ እሱ በጣም ጥሩ ልጅ ነው ያላችሁ ከጎናችን የነበራችሁ ሰዎች በጠቅላላ እግዚአብሔር ያክብርልኝ ላለው በጣም ወዳችኋለው ዛሬም አብሮነታቸውህ አይለየን እላለው። ትንሱን ደግሞ አበረታቱልኝ እላለው። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ወዳችኋለሁ።